ማስተኛ ቤት የፈትል ስራዎች በጣም ዩኒክ እና ታዋቂ እንደሆኑ ታውቃላችሁ። የምንጠቀማቸው ፈትሎች ደግሞ የጎንደር ፈትሎችን እንደሆነ ሁላችሁም ታውቃላችሁ። ብዙዎቻችሁ ኦርደር አድርጋችሁናል። ይሄ የምታዩት ልብስ በፈትል የተሰራ ልብስ ነው። ጥለቱ በጣም ነው የሚያምረው። ልክ ጠቆር ያለ ከለር የሚበዛበት አይነት ነው። ከጥቁሮቹን በተጨማሪ የተለያዩ ከለር ኮምቢኔሽኖች አሉት። እንደምታዩት በጣም ጽድት ባለ ሁኔታ የተሰራ ልብስ ነው። ወደ እስራኤል የሚሄድ ልብስ ስለነበረ በአበባ በዚህ መልኩ አድርገን ሰርተነዋል ማለት ነው። ክርስቲያኖች ካላችሁ ደግሞ በመስቀል አድርገን መስራት እንችላለን። ጡቱ ላይ ያለው ጉንፉ፣ ስፋቱ፣ ሁሉም ነገር ጽድት ባለ ሁኔታ ነው የተሰራው። በቆንጆ የስፌት አማራጭ ነው የሰራ ነው ማለት ነው። መቀነት እንዲሁም ነጠላ አለው። በጣም በቆንጆ ሁኔታ ልክ እንደዚህ ያደርጋችሁ ወገባችሁ ላይ እስር ብታደርጉት፣ እንደ እስካርፖም ደግሞ ጣል ብታደርጉት የሚሆን አይነት መቀነት ነው። ሰፋ ያለ መቀነት ነው። በጣም ነው የሚያምረው። እኔ በጣም ከወደድኳቸውና ለሰው ሪኮመንድ ከማደርጋቸው የሀበሻ ቀሚሶች መካከል አንዱ ነው። በደብል ፈትል ነው እንደዚህ የተሰራው። ሁለት ነው የምንጠቀመው ፈትል። ያው ሰውነትን እንዳያሳይ ያደርጋል። ከስር ደግሞ ሳተን ገበሮችን ተጠቅመናል ማለት ነው። በዚህ መልኩ በጣም የሚያምር የሀበሻ ቀሚስ ነው። ዩኒክ ጽድት ያለ የሀበሻ ቀሚስ በሚያምር ሁኔታ በዚህ መልኩ ሰርተነዋል ማለት ነው። ነጠላው ደግሞ ይህንን ይመስላል። ከታች ጋር ካለው ስፋቱ ተመጣጣኝ እኩል የሆነ ስፋትን ያለው ለነጠላው በጣም ነው የሚያምረው። ቆንጆ ትልቅ ነጠላ አለው። ፈትሉ፣ ጽዳቱ፣ ስፌቱ፣ ጥልፉ ሁሉም ነገር በሚያምር ሁኔታ ነው የተሰራው። ጥልፉ የሲንጀር ጥልፍ ነው። ያው እንደሚታወቀው እኛ ቤት የሲንጀር ጥልፎችን ነው የምንጠቀመው። ነጠላው ይህንን ይመስላል በሚያምር ሁኔታ ትልቅ ነጠላ። እንዲህ አጣፍታችሁ ለቤተ ክርስቲያንም ኖርማሊ፣ ደግሞ ጣል አድርጋችሁም ለመሄድ የሚሆን አይነት ልብስ ነው። ይህንን ልብስ እኛ ጋ አስራ ስድስት ሺህ ብር ብቻ ነው የምታገኙት። ሰው ኦርደር ማድረግ የምትፈልጉ ሰዎች ካላችሁ ስልካችንን ባዮ ላይ እናስቀምጠዋለን፣ እየደወላችሁ ኦርደር ማድረግ ትችላላችሁ ማለት ነው። ይሄኛው ልብስ ደግሞ ሞራ የሚባለው አይነት ልብስ ነው። ማቴሪያሉ እንደምታዩት ክፍተት ክፍተት ጣል ጣል ብሎ ሰፋ ሰፋ ያሉ እስትራክቸሮች ያሉበት አይነት ልብስ ነው። በጣም ነው የሚያምረው። ዙሪያ ጥለት ነው። በዚህ መልኩ አድርገን ሰርተነዋል ማለት ነው። እስትራክቸሩ በጣም ነው ደስ የሚለው። ጥልፉ በዚህ መልኩ አድርገን ሰርተነዋል። ወደ እስራኤል የሚሄድ ልብስ ስለነበረ በአበባ በዚህ መልኩ ሰርተነዋል ማለት ነው። ክርስቲያኖች ካላችሁ ደግሞ በመስቀል አድርገን መስራት እንችላለን። በጣም ነው የሚያምረው። ጡቱ ላይ ያለው ስፋቱ ወገቡ የወገቡ ላስቲክ ደግሞ ፍሪ ሳይዝ ነው። ለሁሉም አይነት ለቀጭንም ለወፍራምም አይነት የሚሆን ላስቲክ ነው የምንጠቀመው፣ መስፋት መጥበብ የሚችል በዚህ መልኩ አድርገን። ጥልፉ ደግሞ የሲንጀር ጥልፍ ነው። እንደዚህ እንደምታዩት ጽድት ተደርጎ የተሰራ ነው። ከስር ደብል ነው የተጠቀምነው ማቴሪያሉን፣ ያው ሰሳ ያለ ማቴሪያል ስለሆነ ደብል አድርገን ተጠቅመነዋል ማለት ነው። ከስር ደግሞ ሳተን ገበር አለው፣ በጣም ነው የሚያምረው። በዚህ መልኩ አድርገን ሰርተነዋል ማለት ነው። እኔ በጣም ወድጀዋለሁ፣ እናንተም እንደወደዳችሁት ተስፋ አደርጋለሁ። ይህን ልብስ ማዘዝ የምትፈልጉ ከስተመሮች ካላችሁ ስልካችንን ባዮ ላይ እናስቀምጣለን። እሱ ጋር ስልካችንን ፒክ አድርጋችሁ ዋትሳፕ ቴሌግራም ላይ ኦርደር ማድረግ ትችላላችሁ። ሜሴጅ ዴኤም ብታደርጉልን ሜሴጆችን እንመልሳለን። ነጠላው ደግሞ ይህንን ይመስላል። ቆንጆ ነጠላ አለው፣ በጣም ነው የሚያምረው። ጽድት ያለ ልብስ ነው። ከረንትሊ እንደዚህ አይነት ስትራክቸር ያላቸው ቀሚሶች በጣም ፋሽን ናቸው፣ በጣም ነው የሚያምሩት። ይህንን ልብስ እኛ ጋር በዘጠኝ ሺ ስምንት መቶ ብር ብቻ ነው የምታገኙት። ሰው እየደወላችሁ ኦርደር ማድረግ ትችላላችሁ። በጣም የሚያማምሩ ልብሶችን እኛ ጋ ማግኘት ትችላላችሁ ማለት ነው። ይህንን ቀሚስ አሰፋፉን በጣም ነው ምወደው። ጡቱ ላይ ያለው ስፋት እጅ ጋ መጥቶ ደግሞ ጠበቅ ብሎ ያለውን ዲዛይን በጣም ወደዋለሁ። በወራጅ ጥልፍ ደግሞ ሲሰራ ዋው አንደኛ ቀሚስ ነው፣ በጣም ነው የሚያምረው። እዚህ ጋ ጡቱ ላይ ስፍት ማለቱ እንደዛ ስፍት ብሎ መጥቶ ደግሞ እጁ ላይ አምባሩ ደግሞ ጠበቅ ሲል ለቀሚሱ የተለየ ውበትን ይሰጠዋል። በጣም ነው የሚያምረው። ዚፐር ተጠቅም ያለው እጁ ላይ ልክ በዚህ መልኩ ለማስወጣትና ለማስገባት እንዳይከብድ፣ እታች ደግሞ ደብል መነን ነው የምንጠቀመው። ወራጅ ጥልፍ ስለሆነ አንድ ላይ መነኑን አገናኝተነዋል። ምክንያቱም ፊት ለፊት የሚወርደውን ጥልፍ መሸከም እንዲችል ያደርገዋል ማለት ነው ደብል መሆኑ። ኖርማሊ ሁለት አይን መነን ልብስ ነው። በጣም ነው የሚያምረው። ከለር ኮምቢኔሽኑ፣ አሰፋፉ፣ አጠላለፉ ኒት በሆነ መልኩ የተሰራ ቆንጆ የሀበሻ ቀሚስ ነው። እንደምትወዱት ተስፋ አደርጋለሁ። ልክ በዚህ መልኩ ዝንጥ ማለት ከፈለጋችሁ፣ በግሩፕ ማሰራት ከፈለጋችሁ ኦርደር ማድረግ ትችላላችሁ ማለት ነው። ቴሌግራም ወይም ዋትሳፕ ላይ ስክሪን ሾት እያደረጋችሁ ቀሚሶችን ብትልኩልን እዚህ እኔ የማሳያችሁንም ቢሆን ኖርማሊ፣ እናንተም ደግሞ አዳዲስ ዲዛይኖችን ስክሪንሾት እያደረጋችሁ ብትልኩልን እኛ ሜሴጃችሁን መመለስ እንችላለን ማለት ነው። ይሄ ቀሚስ አያምርም? እኔ እንዴት እንደወደድኩት ለቤተክርስቲያን ልክ በዚህ መልኩ በጣም ጽድት ያለ ልብስ ነው። በጣም ነው የሚያምረው። እኔ እንደወደድኩት እናንተም ደግሞ እንደምትወዱት ተስፋ አደርጋለሁ ማለት ነው። ሰው እነዚህን ቀሚሶች ኦርደር ማድረግ የምትፈልጉ ሰዎች በድጋሜ ስክሪንሾት እያደረጋችሁ ቴሌግራም ኦር ዋትሳፕ አማራጮችን ብትጠቀሙ ሪኮመንድ አደርጋለሁ ማለት ነው። እኔም ደግሞ ሜሴጃችሁን እመልሳለሁ። ሁኖ ፊት ለፊት ላይ ያለችው ደረጃ ደግሞ አንድ ስቴፕ ዝቅ ትልና ወራጅ ጥልፉ ይወርዳል ማለት ነው። ወደታች ጡቱ ላይ ያለው ስፋቱ ጥልፉ ስፌቱ እጁ አምባሩ በዚህ መልኩ አድርገን ሰርተነዋል ማለት ነው። በቆንጆ ሁኔታ በዚህ መልኩ ሰርተነዋል። በጣም የሚያምር ልብስ ነው። የምንጠቀመው ደብል መነን ነው። በዚህ መልኩ ስፌቱን የሚን ጥልፉን መሸከም ይችላል። ደብል ሲሆን ማቴሪያሉ ደግሞ ሁለት አይን መነን ስለሆነ፣ ሁለት አይን መነን ናቹራሊ በጣም ቆንጆ ስትራክቸር ያለውና ከበድ ያለ ጥልፎችን መሸከም የሚችል አይነት ማቴሪያል ነው። በጣም የሚያምር ማቴሪያል ነው። የመሰብሰብ ውሃ በሚነካ ጊዜ ሽሪንክ የማድረግ የመሰብሰብ አይነት ባህሪ የለውም። ሶ ተመራጭ አደርገዋል ማለት ነው፣ ሁለት አይን መነን መሆኑ። ሶ አሁን ላይ ከረንትሊ እየተጠቀምናቸው ያላቸው ሁሉም ልብሶች የቆዩ ልብሶች ካልሆኑ፣ የድሮ ልብሶች ካልሆኑ፣ ከረንትሊ የምንጠቀማቸው ማቴሪያሎች ሁለት አይን መነን የተሰሩ ልብሶችን ነው ማለት ነው። ነጠላው ደግሞ ይሄንን ይመስላል። ቆንጆ ነጠላ አለው በዚህ መልኩ አድርጌ ለብሻዋለሁ ማለት ነው። በጣም የሚያምር ልብስ ነው። ይሄንን ልብስ እኛ ጋር በስምንት ሺህ አምስት መቶ ብር ብቻ ነው የምታገኙት። ሰው ኦርደር ማድረግ የምትፈልጉ ከስተመሮቻችን ስልካችንን ባዮ ላይ እናስቀምጣለን። ቴሌግራም፣ ዋትሳፕ ላይ ሜሴጅ አድርጉልን የምትፈልጉትን ልብሶች ስክሪንሾት እያደረጋችሁ ይህንን ነው የምንፈልገው እያላችሁ ብጽፉልን እኛ በተቻለ ፍጥነት ሜሴጆቻችሁን እንመልሳለን ማለት ነው። ሰው ይህንን ስለምታደርጉ ደግሞ እጅግ አድርገን እናመሰግናለን። ምርጫችሁን መዓዛ ጥበብና ሽፎ ጋ ስላደረጋችሁ እጅግ አድርገን እያመሰገንን ይህንን ቪዲዮ እስከ መጨረሻ ስለተከታተላችሁ በጣም አመሰግናለሁ። ሰላም ሁኖ